ብር የማያስገኝ ነገር ላይ ማንም አይቀድመንም ብሎ ያነሳል። ይሄ በተወሰነ ደረጃ ትክክል ሊሆን ይችላል። ይሄ ምናልባት በሙሉ ስህተት የምለው ነገር አይደለም። አነጋገሩ ምኑ መጥፎ ቢሆንም ማለት ነው። ብዙ የሚወቀስ ልማድ ሊኖረን ይችላል። የቆጣቢነት ምን የምንለው ግን ለዚህም ቢሆን ለዚህም ቢሆን ዋናው ምክንያቱ የኢኮኖሚ ስርዓቱ የተበላሸ መሆን ነው። ለምን ከተባለ ቢቆጥቡም ውጤታማ እንደማይሆኑ ከተሰማቸው ሰዎች ስርዓቱ ሪግድ ከሆነ በሙስና በምን የሚቸገሩ ከሆነ ሰዎች ቁጠባ ምናምን ነገር ብዙም ላይፈልጉ ይችላሉ ማለት ነው። ግን ይህንንም ቢሆን የምታስተምረው በስድብና በንቀት አይደለም። እንደው ምን ይላል እንደ ውሻ ለመዞር ማንም አይቀድመውም በከተማ መጋኛ እንደመታው ውሻ ይላል። ቶሞካና ቃተኛ ለመግባት ማንም እንትን አይለውም ይላል። ያለ አቅም መኖርን ለመተቸት ከሆነ ባልከፋ ነበር። ግን ለምን በዚህ መልኩ ሰውን በሚያንቋሸሽ መልኩ ያመጠዋል? መንፈሱ ያ መሆን አልነበረበትም እኮ አደለን? ምክንያቱም እሱ የሚናገርበት የማነናቅ አይነት ይዘት እንጂ ሰዎች ያለ አቅም እየኖሩ ተቸግረዋል የሚል አይነት ሆኖ አላገኘሁትም። እንደዛ ቢሆን ትክክል በሆነ ነበር። ሰዎች ለምን ነው የማይቆጥቡት ካልን፣ ግልጽ ነው። የመለወጥ ተስፋ ካጣ ያለ አቅም መኖርን ያመጣል። ለምን ከተባለ ሰዎች ቆጥቤ ያልፍልኛል የሚል ነገር እንትን ይላሉ። ለምሳሌ አሁን በአዲስ አበባ ኑሮ በደሃ ኑሮ እንዴት ብሎ ነው ቤት እገዛለሁ ብሎ ሊያስብ የሚችለው? ኢምፖሲብል እኮ ማለት አንድ ደሃ ብር እንዲህ በየወሩ የተወሰነ ቆጥቦ ምን ብሎ ሊትራሊ መቼውንም ሊገዛ አይችልም፣ የሆነ የተለየ ሀብት ካላገኘ በስተቀር ቤት መግዛት የሚባል ነገር የለም። ድሮ እኮ ሰዎች ቤት ሰርተው ቀልሰው መኖር ይቻል ነበር። በድሮ ዘመን ከደሞዜ ላይ ቆጥቤ መኪና ገዛለው ሊል አይችልም። ስለዚህ ምን ያደርግበታል? በቃ እንግዲህ ዘና ልበልበት፣ ቢያንስ የሆቴል ልደሰትበት፣ ወይ ቶሞካ ይገባል፣ ወይ ሆቴል እየገባ ይበላል። ምን ያድርግ ይሄ ሰውዬ? ትፈርድበታለህ። በቁጠባም የሚቻሉ ነገሮች አይደሉም፣ ብዙ መሰረታዊ የሚባሉ ነገሮች። ከዛ አንጻር የመለወት ተስፋ ሲያጡ ሰዎች ባይቆጥቡስ ምን የሚገርም ነገር አለ? ኢንተርፕረነር ሊሆን ይችላል፣ እንዲሁሉም ሰው አይችልም። ሁሉም ሰው እንደዛ አይነት ሜንታሊቲ የለውም። ተቀጥሮ የሚኖር የማህበረሰብ ክፍል ሊኖር ይችላል። ያ ደግሞ ቆጥቤ ያልፍልኛል የሚል ነገር የለውም። ታዲያ ደሃው የት ይሂድ? ቢያንስ ዘና አይበል? እንደ ቢያንስ ሆቴል ገብቶ ምግብ ቢያምረው አይብላ ነው የምትለው? ለምን ቃተኛ ለአንተና፣ አንተን የመሰለው ሀብታሞች ብቻ ናቸው መሄድ ያለባቸው? ድሃው መዝናናት አያምረውም? ድሃው ቡና መጠጣት አያምረው? ይሄ ፌር ያልሆነ ነገር ነው። ቡና ይጠጣል ከተማው ላይ መጋኛ እንደመታው ውሻ ይዞራል ትላለህ። ምን አለበት ድሃ ከተማው ላይ ቢዞር? ንዊስ ከተማዋ ያንተና የመሰሎች ሀብታሞች ናት አንተና ሌሎች ሀብታሞች በቴስላችሁ በምናችሁ እናንተ ብቻ ናችሁ የምትዘዋውሩባት። ደሃው ቢያንስ ወኪ ብላ እንጂ ምን አድርግ ነው የምትለው? ፓስተር ዮናታን፣ ደሃ ዘና ማለት መብት የለውም ወይ? ከደሃ የጸዳ ዓለም ነው ወይ የምትሹት? ረበሻችሁ የድሃው መኖር። በቴስላህ በምንስ ትንፈላሰስ። ደበረ አይተኸው ምንድን ነው ድህነቱ? አጸየፈ ያ ነው ከድሃ የጸዳ አለምነው ወይ የምትሹት ንገረን እስኪ አንተና አንተን የመሰሉ ጥቂት ሀብታሞች ዲፕሊ ኦፌንሲቭ እና መንፈሳዊነት የጎደለው እጅግ በጣም አስቀያሚ ስብከት ነው ይህንን በሃይማኖት ስም መድረክ ላይ ቆሞ ይሰብካል እኔ ግርም ይለኛል እዛ ደግሞ አብዛኛው የሚሰማው ሰው ምናልባት ብዙ ሰው ድሃ ሊሆን ይችላል ስድብ ያጠጣል ቆሞ ከዛ ደግሞ መዋጮ ይሰበስባል ከዛው ህዝብ ላይ ማለት ነው ህይወት ላይ ሲመጣ ውራነን ይላል የቤት ኪራይ ላይ ስንመጣ ውራንን ይላል። ድሮ ውራ ማለት አንደኛ ይመስልኝ ነበር። ትዝ ይላችሁ ከነበረ ቆርኪ ምናምን ስንጫወት ውራ ውራ ውራ ይላል። ያ ማለት መጨረሻ ላይ ይሄዳል አድቫንቴጅ ያገኛል ለማለት ነው። እና ብይ ምናምን ስንጫወት ትዝ ይላችኋል፣ ውራ ምናምን እና መጨረሻ ለማለት ነው። ምናልባት በአሁን ዘመን እኮ ጌም ሆኖ አለ። አሁን ወራ በእርግጠኝነት ብዙ ወጣቶች እንበልና ከ ከ15 ዓመት ጀምሮ እስከ 25 ዓመት ያላችሁ ወይም ደግሞ 23፣ 22 ዓመት አካባቢ ያላችሁ ወጣቶች ውራ ማለት ምን እንደሆነ ካወቃችሁ ይገረማለሁ። ለምንድን ነው እናንተ አሁን 20 ዓመት ምናምን ያለ ሰው የማያውቀው፣ ሕፃንነታችሁ ያለፈው በጌም በምናምን ነው። ስለዚህ የእኛን ዘመን የቆርኪ የብይ ጨዋታ ላታውቁት ትችላላችሁ በሚል ነው እንደዛ ምለው የቤት ኪራይ ለመክፈል በመቸገሩ ድሃ ይወቀሳል ወይ? እስቲ ንገሪኝ ፓስተር ዮናታን። የጥንት ኑሮ እኮ ከኛ የሚሻልባቸው አንዳንድ ነገሮች አሉ እኮ። ድሮ ሰው በፕሪሚቲቭ ደረጃም ቢሆን ጎጆ ቤት ቀልሶ መኖር ይችል ነበር። የሳር ጎጆም ቢሆን ነበረው። አሁን እኮ አንድ ድሃ እኮ ሸልተር ማግኘት ራሱ ከባድ ነው እኮ የራሱን ቤት፣ የእኔ የሚለው ቤት እኮ የለውም። እውነቱን ለመናገር የድሮ ሰው የሚያስበው ለምግቡ ነበር። እኛ ግን መኖሪያ፣ እንኳን መሰረታዊ መጠለያ በጣም ከባዱ ነው። የምንኖርባቸው ህንፃዎች የተሻሉ ሊሆኑ ይችላሉ ግን ከድሮ ከፕሪሚቲቭ ሰው የማይሻል የቤዚክ ሂውማን ነሰሲቲ አልተሟላለንም። እውነት አንዳንድ ጊዜ ሳስበው ሳስበው እንደዛ ይመስለኛል። በእኛው ስብስብ ዘመን ሀውሲንግ እኮ በራሱ ኢምፖሲብል ነው፣ ለድሃ የሚቀምስ አይደለም። እና የዮናታን ናቸው የፈለጉትን ሰርተው መኖር የሚችሉት። ቤት ማለት ለኃይለኛ ግሽበት የተዳረገ ነው። ዛሬ የገዛው ቤት በነጋታው ጥፍ ሊሆንልህ ይችላል። የኪራይ ወጪ ከደሞዝ በላይ ነው ለብዙ ሰዎች። ስለዚህ ይሄ ድሃ ምን ይሆንልህ? የት ይሄድልህ? ሊከፍል ቢቸገር ምን ይፈረድበታል? ኪራይ መክፈል አቅቶ ት ቢንገዳገድ ለምን ታሾፍበታለን? ፌስቡክ ላይ አንድ ሰው የጻፈውን አይቼ ነበር። አዋሳ ላይ ያለ ፓስተር ዮናታን የሆነ ጂ ፕላስ ዋን ቤት ነበረው በጣም ድሮም ቢሆን ጉራ ውድ ነበር ይላል እና እዛ ላይ ለመክፈል በጣም ይቸገር ነበር፣ ኪራይ አለ። እንግዲህ አላቅም፣ ምናልባት ያውቀው ይሆናል ብዬ አስባለሁ። ይሄ ልጅ የተናገረው እውነት ከሆነ የጻፈው፣ ምናልባት ፓስተር ዮናታን፣ አንተም የሆነ ወቅት ላይ ኪራይ መክፈል ትቸገር የነበር ክስ ትሆን ይሆናል። የዛ ጉንዳን ነበር ኮይ። በነገራችን ላይ የዮናታን አክሊሉን የድሮ ፎቶዎችን በጣም ክስት ጥቁር ያለ በጣም ገና የወጣትነቱ ፎቶ ሰዎች ፖስት እያደረጉ ማለት ነው። ፓስተር ዮናታ ጥቁር ጉንዳን እያለ እያሉ ፖስት ሲያረጉት እየሳኩ ነበር። ህዝብ ላይ ስትቀልድ ህዝብም አንተን መቀለጃ ያረጋል ማለት ነው። አልከበር ስትል ድሆችን ከነጭራሹ መክፈል ባለመቻላቸው መውቀስ በጣም አሳፋሪ ነው። ድህነት ላይ አንደኛ ነን ካለ በኋላ ምን አለ? ልክ ድህነት ውድድር አስመስሎት ማለት ነው። ድህነት ላይ አንደኛ ነን፣ ልክ ፈልገን ድሃ የሆነን ሲያስመስል ማለት ነው። ይስ ለቃቃሚ እያለ ይሳደሩ ሶስት ጊዜ አልሰማችሁኝም? ይላቸዋል እዛ ያሉት አልሰማችሁኝ አለ። ቆይ ልድገምላችሁ። ይስ ለቃቃሚ እያለ ሶስት ጊዜ ሲሳድ፣ በጣም ነውር አይደለም እንዴ? ኧረ በእናታችሁ በጣም ነውር ነው። በጣም እኮ ብልግና ነው እኮ ሰውን ለቃቃሚ እያሉ መሳደብ እዛ ውስጥ አብዛኛው ሰው በእርግጠኝነት ድሃ ነው። እና እንዴት ይሳደባል? እኔ ዝም ማለታቸው እየሳቁ ማየታቸው ገርሞኛል። አንተም ድሮ በሆነ ወቅት ላይ ትቸገር ነበርክ። አንተም ድሃ ነበርክ። ዛሬ ለቃቃሚ እያልክ ልትሳደብ ትችላለህ። ዛሬ ቀበጥ ንግግርህን መድረክ ላይ ልታቀርብ ትችላለህ። በሚያማምሩ ስክሪኖች ተከበህ አሪፍ አሪፍ ሱፎችን ለብሰህ በደንብ እንትን ልታደርግ ትችላለህ። ግን ድህነትን ግብ አድርጎ የሚኖር ያለ አታስመስለው ድህነቱን ግብ አድርጎ በቃ አንደኛ በድህነት አንደኛ ልሆን እያለ የሚኖር አታስመስለው። ምናልባትም አሁን ላይ የገጽታ ግንባታ የሚሰሩልህ ሰዎች ሳይኖሩህ በፊት አንተም ታዋቂ አልነበርክም። የሀብትህ ምንጭም ሙሉ በሙሉ እውቅናህ እንደሚሆን አስባለሁ። በንግድ ምናምን ያካበትከው እንደሆነ አልገምትም። ከዛ አንጻር እንደ እውነቱን ለመናገር በጣም ነውር የሆነ ንግግር ነው የምትናገረው ከድሀ በሰበሰብከው መዋጮ ሀብታም ሆነህ ድሀን ቁልቁል ትሳደባለህ፣ ለቃቃሚ ትላለህ። በመንፈሳዊ አውቶሪቲ ከድሀው ለቃቅመህ ድሀን ለቃቃሚ ትላለህ። መንፈሳዊ አውቶሪቲ ነው አይደል? መዋጮ የምትሰበስበው እኔ ሰባኪ ነኝ፣ አሪፍ ሰበካ አቀርብላችኋለሁ ብለህ ነው። ስለዚህ መንፈሳዊ አውቶሪቲ ነው ኢንቮክ ያደረግከው ገንዘብ ሰብስበ ወይ ጥሉ፣ ደሞዝ በልተ ወይ አሪፍ እንትን አድርገ ፕሮጀክት ሰርተ መልሰህ ግን አንተ ለቃቃሚ እያልክ ድሃውን ትሳደባለ ድሃው ከትከሻው ላይ ገለል ቢያደርግህ ቢገፋ ምናልባትም ነገ አንተም ወደ ድህነት ትመለስ ይሆናል። ፈጣሪህን ብትፈራ ምን አለ? አግኝቶ ማጣት የሚባልም ነገር አለ እኮ ሰዎች። የለም አግኝቶ ማጣት የሚባል ነገር አለ። ዛሬ ሀብታም ትሆን ይሆናል፣ ነገ ምናልባት ጥቁር ጉንዳን እንዳልካቸው ድሆች፣ አንተም እንደዛ ተራ ይደርስ ይሆናል። እና ምን ነው እንደዚህ መወጠር? ምን ነው እንዲህ አይነት ቤት ምን ያደርጋል?